እንደምንሰነበታችሁ እንግዲህ ዛሬ ወደ እናንተ እናደርሰው የፈለግነው የፈለግ ነው ፍቅርና ይሉኝታ ስለሚለው ርዕሰ ጉዳይ ይሆናል። ከዚህ በፊት ስለ ፍቅር ጉዳዮችን አንስተናል። አሁን የምናነሳው ርዕስ ሰዎች አፍቅሬ ሰው ሲያየኝ ይሳቀቃለው ወይም ደግሞ ሰው ስለ እኔ ሲያወራብኝ ወይም እንዲያወራብኝ ይሰጋለሁ የሚል አይነት አስተሳሰብ ያላቸው ሰዎች ስላሉ ለእነሱ መልስ ይሆናል ብዬ ያሰብኩትን ነው የሚሰጣቸው። ይሄ መልሱ ደግሞ እንደ መንፈሳዊ ወይም እንደ ማህበራዊ ሊሆን ይችላል እና ከዚህ በፊት የነግርኳቸው መስፈርቶች ዛሬም ደግሜ እነግራቸዋለሁ። መጀመሪያ ፍቅር ማለት ምን ማለት ነው የሚለው ንገራቸው። ፍቅር ማለት ለሰው ልጆች ፈጣሪ የሰጠው ብቸኛ ጸጋ ነው። ፍቅርን የሚተካከል ሌላ ጸጋ የለም። እሱ ራሱ ፈጣሪ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ሙቶ እኛን ያዳነው ስለምንድን ነው? ስለ ፍቅር ነው። ስለዚህ እሱ ስለ ፍቅር ይሄን ካደረገልን መድኃኔዓለም፣ እኛ ስለ ፍቅር ብዙ ነገሮችን መክፈል አለብን። ይሄ ፍቅር እንደየአገባቡ ባለፈው አራት አይነት የፍቅር አይነቶችን ስላየን በእንደዚህ አይነት ሊለያይ ይችላል እንጂ ፍቅሩ ግን ፍቅር ነው። ጓደኛ የጓደኛና የእርስ በርስ ፍቅር የሚሆን የቤተሰብ ፍቅር የሚሆን የትኛውም አይነት ፍቅር ይሆን ዙሮ ዙሮ ፍቅሩ ፍቅር ነው። በዛ ደረጃ ነው መያዝ ያለበት ግን በተለይ ይሄ ጾታዊ ፍቅር መሰረት አድርገን ስናይ በጾታዊ ፍቅር ላይ የሚነሱ ጥያቄዎች አሉ። ብዙ ጊዜ ሰዎች አፈቅራት አለሁ ወዳት አለሁ ግን ደግሞ ሰዎች ይሉኝታ እፈራለሁ፣ ቢያዩኝሳ? እንዴት አድርጌ ፍቅሬን መቀጠል እችላለሁ የሚል ጥያቄ ብዙ ስለሚያነሱ ለነሱ ትንሽ ነገር እንነጋገር። እንግዲህ ሰው በነገራችን ላይ ከማማት ስማችንን ከማንሳት ምንም ነገር ይሁን እኛን ከመተቸት ወደ ኋላ የሚልበት ጊዜ የለውም። ሰው በቃ አባትና ልጅ በበረሃ እየሄዱ ይባላል እና አባትየውን ለልጁ ይዋዝ አህያዋ ላይ ልጁን ያስቀምጠውና አህያዋን አባትየው እየጎተተ ልጁ አህያዋን ጋልቦ ይሄዳሉና፣ እንዲህ ይሄ ልጅ እንዴት ባለጌ ቢሆን ነው አባቱን በእግሩ እያስኬደ እሱ አህያው ላይ ወቶ የሚሄደው ምናም ብለው ይተቻቸዋል። እና አባትየው ደንግጦ ወረደና እሱ ከአህያዋ ላይ ሆኖ እንደገና ደግሞ ልጅየው እየጎተተ ይሄዳሉ። ከዛ ደግሞ ምናሉ፣ እንደት አይነት ጨካኛ አባት ቢሆን ነው ልጁን እያስጎተተ እሱ አህያውን ጋልቦ የሚሄደው ይሉታል። ከዛ አሁንም ደግሞ ሁለታቸው ወረዱና አህያዋን እየሳቡ ባዶዋን እነሱ አብረ በእግራቸው መሄድ ጀመሩ ሲጀምሩ ደግሞ ምን አይነት ጅሎች ቢሆኑ ነው እንደዚህ የሚያደርጉት አህያ መጋለብ እየተቻለ አንደኛቸው እንኳን ጋልባ ያሄዱ እንዴ ያሏቸውና ሰው ወንድ ጊዜ ከመተቸት ወደ ኋላ አይልም ግን እኛ ብዙ ጊዜ መጠንቀቅ ያለብን ነገር ምንድን ነው ካላችሁ እኛ እሚተቹት ነገር ትክክል እንዳይሆን ነው መጠንቀቅ ያለብን እሚተቹን ነገር ትክክል እንዳይሆን ያማለ ምን ማለት ነው ሲተቹን ልክ ኑሯቸው ወይም ትክክል ሆነው እንዳይሆን ነው መጠንቀቅ ያለብን። ያ ማለት ምን ማለት ነው? ከራሳችን ህሊና ጋር የሚጣረስ ነገር ሰርተን እንዳይሆን። ያ ማለት እኛ ህሊናችንን የሚጣረስ ነገር መስራት ማለት ምን ማለት ነው? ጭንቅላታችን የማይሆነውን ነገር፣ አይምሯችን የማይፈቅደውን ነገር ያንን ነገር እያወቅነው፣ አይምሯችን እንደማይወቅደው፣ ጭንቅላታችን እንደማይፈቅደው እያወቅን ያንን ነገር ማድረግ፣ ያ ምን ያመጣል? ራሳችንም ጋር እየተጣላን ነው። እንኳን አይደለም ሌላ ሰው ታታችን ማለት ብቻ አይደለም ራሳችንም ጋር እየተጣላን ነው። ያን ነገር መቅረት አለበት። ህሊናችንን የሚጥስ የትኛውም ነገር ማድረግ ስለሌለብን ያን ነገር መጣስ የለበትም ህጋችን ማለት ነው። አንደኛው እና የመጀመሪያው ይሄ ነው። ሁለተኛው የማህበረሰቡን ህግና ስርዓት ኖርም ማክበር አለብን፣ ግድ ነው። የማህበረሰቡን ኖርም እንዴት አድርገን ነው የምናከብረው? ምክንያቱም ማህበረሰቡም ከፈጣሪ የተቀበላቸው ህግጋቶች አሉ እና ፈጣሪ ከፈጣሪ የተቀበላቸውን ህግጋቶች አክብሮ ነው የሚኖረው። እነዚህን አክብሮ የሚኖራቸውን ነገሮች እኛ ስንጥሳቸው ሰው ያነሳናል ግድ ነው ለምሳሌ ሁለት ሴትና ወንድ ዝምድና ያላቸው ቢፋቀሩ ለምሳሌ በክርስትናችን በኛ ሃይማኖት ማለት ነው ዝምድና ያላቸው ቢፋቀሩ ማህበረሰቡ ያማል ስማችንን ያነሳል ለምን መፋቀር የለበትም ዘመድ ሆኖ እርስ በርስ መፈቃቀር አይቻልም ማለት ይሄን አይነት ይሄ የጦታዊ መተያየት አይቻልም ስለዚህ ይሄን ከጣሳችሁ ያነሷችኋል ይሄም መከበር አለበት የማህበረሰቡ ሕግ፣ ማህበረሰቡ እንዴት አይነት ነው ፍቅር ነው የሚቀበለው? አሁን ሽምግልና መላክ መከባበር፣ ጥሎሽ የሚባሉት ነገሮች እንዲህ አይነት ነገሮችን ማድረግ እንዳለ ሆኖ ግን መጀመሪያ ማህበረሰቡን የማይፈለጉ ነገሮች ወይ ማህበረ ነውር ከሆኑ ማህበረሰቡ የማይወዳቸው የማይፈልጋቸው ነውሮች ከሆኑ እነዛን ነውሮች የግድ ማክበር አለብን። ምንም የማያወላውል ነው። ሶስተኛው ደግሞ ፈጣሪያችን ወይም ከእግዚአብሔር ጋር ያለውን ግንኙነት የግድ መጠበቅ መቻል አለበት። የግድ ምክንያቱም መስፈርት ሊሆኑ የሚችሉ ነገሮች አሉ። አሁን ለምሳሌ በእኛ ሃይማኖት ስናይ ሃይማኖት መስፈርት ነው። ከሃይማኖቱ ውጭ ማፍቀር አይችልም። ሰው ፍቅር ዕውር ነው ብሎ ማለት አይችልም። ምክንያቱም ፍቅር አይናማ ነው። እኛ ልባችንን ከፍተን ስንሄድ ምናምን ዝም ብሎ ከልባችን ገብቶ እኛ በፍቅር ስለወደቅን በራሳችን ተጠምደን በራሳችን ፍላጎት በራሳችን ራሳችንን ፈተና ላይ ጥለን ስለወደቅን ፍቅር እኮ ውር ነው ማለት አንችልም ፍቅር እግዚአብሔር ነው እግዚአብሔር ደግሞ ያው እንደምናውቀው ነው አይንን የፈጠረ አምላክ ምን ጆሮን የፈጠረ አምላክ አይሰማምን ሰማም ይላል ዳዊት ላይ እና ማንኛውም ፍቅር የሚባል ነገር የእግዚአብሔርን ህግ የሚያስጥስ አይነት ከሆነ ፍቅር አይደለም ትክክል አይደለም ይሄ ግልጹ ነው መታወቅ መቻል ያለበት ጉዳይ ነው ስለዚህ ፍቅር ማለት ያለበት ነው? የእግዚአብሔርን ሕግ በተከተለ የእግዚአብሔርን ሕግ ባከበረ መልኩ ነው መሄድ ያለበት። ይሄም ሲባል ምንድነው በስርዓት ማለት እንደው እንኳን መንፈሳዊ ሰው ባይሆን ሰውየው ወይም መንፈሳዊ እንኳን ባትሆን ልጅቷ፣ ግን እንደ መንፈሳዊ እንኳን ባይሆን እንደ አለማዊ ሆና ግን እግዚአብሔርን በያዘው ማንም ሰው አለማዊ ቢሆን ከሃይማኖት ውጪ ማፍቀር የለበትም። ይሄ ልቦናችን ልንቆጣጠረ ሕሊናችን ልንይዘው የሚገባ ጉዳይ ስለሆነ ማለት ነው። ይሄንን ግዴታችን ማክበር አለብን። ይሄን አክብረን ስንጓዝ ከእግዚአብሔር ጋር በትክክል እየሄድን ነው። ግን ይሄንም የእግዚአብሔርን ህግ አክብረን አንዳንድ ጊዜ እኮ ያገባች ሴት እኮ ሊያፈቅር ይችላል ሰው ወይም ያገባ ወንድ ታፈቅር ትችላለች። ትክክል አይደለም። ይሄን ልቡን መግዛት መቻል አለበት፣ ሀይ ማለት አለበት። ምክንያቱም የማይሆን ፍቅር ነው ይሄ። ወይም ደግሞ አፍቅሯት ኑሯ ካገባች በኋላ አሁንም ማግብታ ወዳታለ ኔ ካልሆነች ወይም አሁንም ማግብቱ ወዷለ፣ ይሄ ከተባለ ይሄ ትክክለኛ ፍቅር አይደለም። ይሄን በጸበልም በምንም በመስቀልም ታሽተን ይሁን በምንም በምንም እናስወግደው የሚችለው የሚገባ ፍቅር ነው፣ እኛ ጋር አብሮ ሊቀጥል የሚገባ ፍቅር አይደለም። ይሄ ትክክል አይደለም። ምክንያቱም ትዳሯን ፈታን እኔን ታግባኝ እኮ ይባል? በእግዚአብሔር እኮ እነዛ ሰዎች በእግዚአብሔር አንድ ሆነዋል። አንድ የሆኑትን ሰዎች አፋቶ አለያይቶ እንደገና ለእኔ ትሆንልኝ ብሎ ማለት የማይባል ነገር ነው። የማይፈጠር በፈጣሪ መሆን የማይገባው ነገር ነው። ስለዚህ ይሄ አይቻልም። እንደገና ከሃይማኖቱም ውጭ ሲሆን ልቡ ሃይማኖት አለበት እንዴ? ምንስ መልኳ ቢያምር፣ ምንስ ስብናዋ ቢስብ፣ ግን ሃይማኖት እኮ አይደለችም ፍቅር። ምክንያቱም ፍቅር እግዚአብሔር ስለሆነ ነገሮችን ይመለከታል፣ ያያል፣ ይረዳል። ስለዚህ በዛ ደረጃ ነው መሆን ካለበት መሆን ያለበት እንጂ ከዛ በወጣ ነገር ከሆነ ፍቅር ሊባል አይችልም ማለት ነው ይሄ አጋንንት ስለሚሆን እንዳልነው ቅድም በጸበለም በምንም መገላገልና መላቀቅ የግድ ያስፈልጋል። ይሄንን ማለት ነው። ስለዚህ በዚህ ደረጃ ነው የምንረዳው የሚገባው የፍቅር ጉዳይ ማለት ነው። እና ይሉኝታ፣ እናንተ መንፈሳዊ ኖርሙን አክብራችሁ አለማው ይሄ የእግዚአብሔርም ማለት ነው፣ ማህበራዊ ኖርሙንም ጠብቃችሁ፣ ሕሊናችሁንም በስርዓት ጠብቃችሁ፣ የሕሊናችሁንም ሕግ ለምታፈቅሩት ማፍቀር ወይም ለምታደርጉት ድርጊት ግን ሰው የፈለገውን ቢል ቢያማ፣ እናንተ አያገባችሁም። ብቻ እናንተ በሰው በእግዚአብሔር ዘንድ ተለክቶ ትክክል ስራ ስሩ። ሰው ከማማት ወደ ኋላ አይልም እና ትክክል ስራ ስሩ። በዛች በሰራችሁ ስራ ሊተቻችሁ የሚሞክር ካለ ሊተች፣ ምንም ማድረግ አይቻልም። ይሄን የእሱን ፍላጎት ለማክበር አይደለም እኛ እዚህ የተቀመጥነው የራሳችንን አላማችንን የነገ ህይወታችንን ለማሳካት ስለሆነ ስለዚህ የራሳችንን አላማ ለማሳካት ደግሞ በሰዎች አስተያየት ላይ ተረሳን አይደለም። ብቻ ህግ አጣሱ፣ ብቻ ህግ አታፍርሱ። የማይሰራ ነገር አትስሩ። በፍቅር ሊታይ የማይገባውን በፍቅር አትዩ። ነውር የሆነውን የማህበረሰቡን ኖርም ጠብቁ። እግዚአብሔርን ህግ በጠበቀ መልኩ ሂዱ። ያ ሆኖ ግን ሰው የሚያማችሁ ከሆነ እገሌና እገሌ አብረው ታዩ እገሌና እገሌ እንዲሆኖ ሲያበቁ ዳሬ እንዲህ ያደረጉ ለምንድን ነው የሚል ጥያቄ የሚያነሳባችሁ ሰው ካለ ይህን ተዉት። ምንድነው እሾቹም ይጮኋሉ ግመሎቹም ይሄዳሉ አይነት አድርጋችሁ ተዉት። ምክንያቱም እንዲህ አይነት ነገሮችን በፈራን ቁጥር ራሳችንን ተጋላጭ እያደረግን ስለምንሄድና በዚህ ልክ እንድናስብ በዚህ ልክ እንዲታስቡ ነው የምፈልገው። እና ይሉኝታ ይሄን እግዚአብሔር ለኛ የሰጠንን ፈጣሪ ለኛ የሰጠንን ጥሩ የሆነውን ፍቅር ግንኙነታችንን ወይም እግዚአብሔር የፈጠራልን እንድንደሰትበት የፈጠራልን እንድንደሰትበት ማለት ወልደን እንድንኖርበት ወልደን ከብደን እንድንኖርበት ዘራችንን እንድንተካበት እንድንረዳዳበት የሰጠንን ይሄን ሕግ ወይም ይሄን ፍቅር የሚባል ነገር ውስጣችንን በሐሴት እንዲሞላ እንድንደሰትበት የሰጠንን ይሄን በሰው ይሉኝታ ምክንያት ልንተወውና ልንሸሸው በፍጹም በፍጹም አይገባም። ሁኔታችን እና አካሄዳችን በዚህ መሰረት መሆን አለበት እና ሶስት መስፈርቶችን ሰተዋችሁ ህሊናችሁ ነው ይሁ የማህበረሰቡ ኖርም ጠብቁ፣ እግዚአብሔርን አክብሩ። ከዚህ ላለፈ ለሚመጣባችሁ ነገር ግን ሰውን የራሱ ጉዳይ እንደፈለገ ካስብላችሁ እንደፈለገ እንዳስብታችሁ ፍቅራችሁን መቀጠል ትችላላችሁ። የነው ሐሳብ ያለው በሌላ ጊዜ ሌሎች ሀሳቦችን ይዘን እንመጣለን። እንዲህ ያጫጭር ርዕሰ ጉዳዮችን ቶሎ ማድረሳችሁ ነው የሚሆነው። እንግዲህ ሳምንታዊ እሑድ እሑድ ማድረሳችሁ የፍቅር ፕሮግራም ስለሆነ እነዚህ ማድረሳችሁ ይሆናል። ሌላ እንደ ፖድካስት አይነት ነገርን ከሴት ጋር በመሆን እንደዚህ እናቀርባለን። ፊት ለፊት ሆነን እየተነጋገር የምናቀርብ ነው የሚሆነው ወደፊት። እስካሁን አብራችሁን ስለቆያችሁ እናመሰግናለን። እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ